አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየኩኝ እስካሁን ከጎኔ ለቆማቸው ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ የእሱ በሶሻል ሚዲያ ላይ የማይሆን ከስከሳና የደሜ የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ሰላም ውድ ቤተሰቦቼ፣ ይሄን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጎ አዲስ ነገር ስለ ቀነኒ መጥቷል። አባ ገዳ አዲስ ነገር ይዞ መጥቷል። ሼር እየገባችሁ ሰብስክራይብ እያደረጋችሁ ይሄንን መረጃ እና ድረስ እስከ መጨረሻው ተከታተሉ። አስገብላችኋለሁ ማለት ነው። መረጃው እንዴት ነው ወዴት ነው የሚለው አብረን እኔ ማለት ነው። ያሳዝናል እንግዲህ የፈራኑ ደርሷል። በአባገዳ ገዳ ስርዓት ሊያልቅ ነው፣ ስለ ቀነኒ ጉዳይ ማለት ነው። ይህ ነው መጨረሻው። እኛ ጀግናችንን ነጻ እናውጣለን ማለት እንደሆነም የተቀመጠው። ሆኖም ስብሰባው በመንግስት የጸጥታ ኃይሎች ፍቃድ የላችሁም ና ግጭት ቀስቃሽ ነው በማለት እንዲቋረጥም ተደርጓል ነው የተባሉ የተጋበዙትም ሚዲያዎችም መረጃዎችን እንዳያስተላልፉ ማስጠንቀቂያ ስለመሰጠቱ ተነግሯል። ከዚህ ጋርም ተያይዞ አንዳንዶቹም ከቅርብ ጊዜ ወዲህ በኦሮሚያም ሆነ ሆን ተብሎ በሚደረግ ግድያዎች በአባ ገዳ ስርዓት እንደርሳለን የሚል ነገር እየወጣ ነው። ይህ ነገር በዚህ ከቀጠለ የሰው ሞት ቀሎ፣ ሰው መግደል እንደ ባህል እንይዘዋለንም ሲል ከመግለጫው እታች ምልከታቸውንም አስቀምጸዋል። ሚኒስትር ላይ የሚገኘው የኦሮመኛ ሙዚቃ ቅንቀኝ አንዱ አለም ጎሳ በነጻ ሊለቀቅ ነው ከፍርድ ቤት ብሎ የተሰሙ ያልተጠበቁ ምረጃዎችም ደርሰውናል። የኦሮመኛ አርቲስቶች በዝግ ስብሰባ የተወያዩትና አፈት ልኮ መረጃ የሚመስል እንዲሁም ምን መደረግ እንዳለበት አደራ አደራ አደራ ለቀነኒ ወንድም ለለማ አዱኛ ይሄን መልእክት አደርሱልኝ። ለማ አዱኛ ነው የምታቁት ወንድም። ይሄን መልእክት ለእሱ እንዲደርሰው አድርጉልኝ እንግዲህ እንደተናገርኩት ምንጣፉ ተገኝቷል እግዚአብሔር ይመስገን ፖሊስ ምንጣፉ ላይ ደም እንዳለ አውቋል ብዙ መረጃዎች አሉኝ ብሏል የምታደርሱልኝ ለቀነኒ ወንድም ይሄንን መሴጅ ነው እቺ ሴት ቤቲ ትባላለች የቀነኒን ስልክ ይዛው ነበር እስከ መቼ እስከ አርብ ጊዜ ለሳምንት ስልኳን ይዛው ነበረ ስትፖስትም ነበረ ስለዚህ እያንዳንዱን መሴጅ ያጠፋችው እሷ ስለሆነች አንተ አቅሙ ስላለህ ምን ታደረጋለህ? ቴሌ ላይ ሙሉ መረጃው እንዲወጣ የመጠየቅ መብቷዋለ። ብዙ መሴጆች ድሊት ስታረግ ነበር፣ ብዙ መሴጆችን ስታደረግ ነበር። እንደገናም ደግሞ እሷ ከዛሬ አምስት ወር የተጻጻፉትን ነገር ምን አድርገዋለች? የፖሰቱትን ልጆች ሚዲያ ላይ እንዲለቀቅ ያደረጉትን ምን አድርጋለች እቺ ሴት እንዲሰደዱ እንዲደበቁ አድርጋለች። ስለዚህ እቺ በኃይለኛው በኃይለኛው ተጠያቂ ናት። ስለዚህ እቺን ሴት አፈላልጎ ሙሉ መረጃ እንድትሰጥ ማድረግ አለባቸው። ይሄ ነው ሌላው። ሰላም ሰላም፣ ውድና የተከበራችሁ የዚ ቤተሰቦች ሰዎች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበለለን። እንግዲህ አዳዲስ መረጃዎች እየወጡ ናቸው በቀነኒ አዱኛና በአንዱ አለም ጉዳይ የተለያዩ መረጃዎችን እየወጡን ያሉት የፈራ ነው አልቀረም ማለት ነው። የተፈራው ደርሷል። እንግዲህ ጉዳይ ወዴት እየሄደ ነው? እንግዲህ በዘግሲም ትላልቅ የኦሮሚያ አርቲስቶች ማለት ነው አብረው ስብሰባ አድርገው ነበረ። በስብሰባው መልክ እንግዲህ መግቢያ ላይ ሰምታችኋል ብዬ አስባለሁ። በአባገዳ ስርዓት ማለቅ አለበት እንጂ ወርቅ የሆነ ልጃችንን መታሰር የለበትም። ከሌቦች እና ከወንበዴዎች ጋር መታሰር የለበትም። ስለዚህ እኛ በአባገዳ ስርዓት የሚቀጣም ከሆነ በአባገዳ ስርዓት እኛ እንጨርሳለን በማለት በአባገዳ ስብሰባ ተይዞ እየተባለ የሚወጣ የሚናፈስ መረጃዎች አሉ። እንግዲህ አሾልኮ የወጣ መረጃ ነው እየተባለ ነው። እውነቱ የት ነው፣ እግዜር ያውቃል። እኛ እንግዲህ እንደሰማኑ ባለፈው ቀጠሮ እንደተሰጠ ሰምተናል እና ቀጠሮም የተራዘመ እንዲህ እንዲ አይነት ነገሮች ውስጥ ለውስጥ እየተሰሩ ስላሉ እንደሆነ አንዳንድ መረጃዎች እያወጡ ናቸው። አለመግባባት እና ስለተፈጠረ ውስጣቸው ላይ ማለት ነው እና እኛን ጨርሰዋለን፣ ልጃችን መታሰር የለበትም ወርቅ የሆነው ልጃችን አይታሰርም ሲሉ ተሰምቷል ማለት ነው። ያሳዝናል። ምንም ማለት አንችልም ማለት ነው። ምክንያቱም ነጽ እጁ ንጹህ ከሆነ ሲጀመር በአባገዳም ሆነ በማንም ሆነ ነጻ ከሆነ ነጻ ይወጣል ማለት ነው። እዚ ጋር በመንግስትም ሆነ በአባገዳ አንዱ አለም ከደሙ ንጹህ ከሆነ ፈጣሪ የሚያግዘዋል ይወጣል። እዚህ ጋር እውነቱ ማለት ነው። እና ግጭት ተፈጥሯል ማለት ነው። እንግዲህ በዚህ ጉዳይ ላይ ማለት ነው አለመግባባት ተፈጥሮ ነው ያለ። ምን ይፈጠራል? የወደፊቱን ደግሞ አብረን እና ያለን ማለት ነው። እንዲሁም የሆነ ማኛ ደግሞ ቤቴ የምትባለው ልጅ ማለት ነው እሷ እንግዲህ እስከ ቀነኒ ህይወቷ ካለፈ በኋላ እስከ አርብ ድረስ የቀነኒ ስልክ እጇ ላይ ነበረ። የተለያዩ ሚሴጆቹን አጥፍታለች። እንዲሁም ደግሞ የተለያዩ ነገሮች በቀነኒ አካውንት ፖስት ስታደርግ እንደነበረ ሰዎች ተመልክተዋል ማለት ነው። ሲጀምር የሰው ስልክ ከተያዘ እኮ ፖስት ማድረግ አይቻልም። የአንድ ሰው ስልክ ከኔ ጋር ቢኖር እንኳን በህይወት አልፎ ቀርቶ በህይወትም ቢኖር አጠገቤ ምንም አይነት ነገር ያን ስልኩን ባድራ መልክ መያዝ አለብኝ እንጂ እሱ ውስጥ ያደረገውን ነገሮች ሚሴጆቹን፣ መላክ ሚሴጅ ማጥፋት፣ ሲቀጥል ደግሞ የፖስት ማድረግ ይሄ ሁሉ ነገር በጣምና ለለማ አዱኛ ለቀነኒ ወንድም ለታላቅ ወንድሟ አድርሱልኝ ሲል የኒማኛም መልእክት አስተላልፏል ማለት ነው። ይሄን መልእክት አስተላልፉልኝ ብሏል ማለት ነው። ምክንያቱም እቺ ልጅ ስልክ እንዲ ፖስት ስታደርግ ነበረ፣ ስልኩ እጇ ላይ ነበረ፣ ሚሴጅ አጥፍታለች። ስለዚህ ለማ የቀነኒ ወንድም ማለት ነው፣ ሂደግ ይሄንን ነገር አጣራለን ሲል ተናግሯል ማለት ነው። ቴሌ ቀጥታ ሂድ ና ከዚህ ስልክ ላይ የጠፉ ሚሴጆች ሁሉንም ነገር ማውጣት ይቻላል። እንዲሁም ደግሞ እሷን በፖሊስ ብታስይዟት እራሱ ሁሉን ነገር ታወጣለች። ሲቀጥል ደግሞ መረጃ ያወጡትን ልጆች ሜሴጆች ምናምን ያወጡትን ልጆች ሚዲያ ላይ የለቀቁትን ጥፉ ብላ እንዲጠፉ አድርጋለች። ልጆቹ ተደብቀው ነው ያሉት። ስለዚህ እች ልጅ ሁሉን ነገር ታውቃለች፣ ከጀርባ ያለውን ነገር እና እሷ መያዝ አለባት ሲል ሰምተናል ማለት ነው። እንግዲህ እግዚአብሔር ያውቃል ስለ ሁሉም ነገር ማለት ነው። ፈጣሪ እውነቱን ያውጣ ብለን ዝም እንላለን። ሌላ ምንም ማለት ስለማንችል ማለት ነው። እውነት ያለው አንድ ቸሩ መድኃኔዓለም ጋር ብቻ ነው የቀነኒ እውነት ያለው ማለት ነው። ያየው አንድ ፈጣሪና አንዱ ዓለም ናቸው እውነቱን የሚያውቁት። እሷ መቼም ቀና ብላ አከለይ ነው ብላ አትናገርም። ፈጣሪ ያውቃል። አንዱ ዓለም እውነቱን ያውቃል። እውነት ንጹህ ከሆነ ፈጣሪም ያግዘዋል። በኃጢአት ከሆነ በነገራችን ላይ ሁሉም ሰው ሲታሰር ወንጀለኛ ሆኖ አይደለም። ብዙ ጊዜ ማንኛውም ሰው ለምን ካላችሁ አንድ አባት ነበሩ ማለት ነው እኔ ማቃቸው እና ሚስትየው ወፍጮ ቤት እህል ታስፈጭዳለች የልጃቸው ሰርግ ደርሶ እሳቸው ደግሞ ለልጃቸው አልጋ ገዝተው አምጥተው እቤት ውስጥ ገብተው ምንም ሳይሆኑ ከአልጋውን አምጥተው አስገብተው አዲስ አልጋ ወንድ ልጃቸውን ሊድሩ ማለት ነው። እንደ እሁድ ምናምን ሊያገባ ደርሶ ሳምንት ምናምን ቢቀረው ነው። ሚስት ወፍጮ ቤት ናት። ቤት ውስጥ ያሉ ሰዎች ሁሉ የሉም፣ እሳቸው ብቻ ና አንድ ትንሽ ልጅ ቤት ውስጥ አለ። ቤት ውስጥ ቁጭ ባሉበት ማለት ነው፣ ወንበር ላይ ጸጥ ብለው ተገኙ። ከዛም ሰፈሩ በሙሉ ነው የታፈሰው፣ ሰፈሩ በሙሉ ልጆቻቸው ሳይቀሩ ማለት ነው። ጎረቤት ነን እኛ ማለት ነው። ሰፈሩበት አጠቃላይ ሁሉ እዛ ሰፈር ያለ ሰው አሁን አይተ ናቸው። አሁን አይተናቸው ምን ተሰጥቷቸው ነው ምን በሉ ምን ጠጡ ተብሎ ማለት ነው። እሷስ ወድቃ በሚለው ነገር ተይዞ ነውና እንግዲህ ጎረቤት ሳይቀር ቤተሰብ ሳይቀር የሆነ ትንሽ ልጅ አለ የራሳቸው ልጅ እሱ ሳይቀር ነው የተያዘ። ምን በልቷል ምን ጠጥቷል? የተቀመጠ ነገር ጠጥቶ ነው በልቶ ነው ምንድን ነው እንግዲህ ትልቅ ሰው ናቸው። አሰባችሁት። የልጅ ልጅ ያዩ በጣም ትልቅ ሰው ህይወታቸው አልፎ ነው የተገኘ። ልጁ ሲጮህ ጎረቤት ሲደርስ አረፋ ከአፋቸው ላይ ይወጣል፣ ህይወት የለም። ወደ ሕክምና ሲሄዱም ያው ህይወታቸው ካለፈ በኋላ ነው። ምንም ነገር አልተገኘም፣ ምርመራ ምንም ነገር አሻራ የወጣ ነገር የለም። በቃ ተቀበሩ ማለት ነው እና አንድ ሰው ያን እንኳን ልላችሁ የፈለግኩት እንኳን ባሌ ቀርና ልጅ እያዛል። ሚስት ካለች ጎረቤት ካለ ሁሉ ነገር እዛ ጋር ሁሉም ይታፈሳሉ። የሆነ ነገር እስኪ ጣራ ሁሉም ተጣራ። ምንም ነገር ስላልተገኘ ነጻ ነው የተለቀቁት። አካባቢው ላይ በሰዓቱ የነበሩ ሰዎች ጩኸት፣ ልጁ ሲጮህ ና ሲያለቅስ የደረሱ ሰዎች ሁሉ ነው የታፈሱት። ምንም እጃቸው በሌለበት በማያውቁት ማለት ነው። ደንግጡ ኢትዮጵያ ጎረቤት ታውቃላችሁ፣ ድምጽ ከሰማ ይሯሯጣል ና ስለዚህ ይሄ ሁሉ ሰው ወንጀለኛ ነው ማለት አይደለም። ማለት ነውእና አሁንም አንዱ አለም ስለታሰረ ብቻ ሳይሆን እውነት እጁ ካለበት ፈጣሪ ያውጣው። ሲጀምር ንጹህ ከሆነ ለምንድን ነው አባገዳ እኛ እንጨርሳለን ማለት ምን አስፈለገ? ይኸው ህግ ይጨርስ። ሀቅ እኮ ምንም ቢሆን ምንም፣ እውነቴን ነው ምላችሁ። እውነትና ንጋት እየጠራ ይሄዳል ተብሏል። ሊነጋ ሲል እንዴት ነው ጭልም ሚልና፣ ከዛ በኋላ ጽድት ብሎ ሰማያዊ ይታያል አይደለ እውነትም እንደዛ ናት። ሁሉም በእናንተ ላይ ብትር ውሸት ምስክር ምናምን ይሆናል። ከዛ በኋላ ንጹህ ከሆናችሁ ፈጣሪ እናንተን ከሚነደው እሳት ውስጥ ያወጣችኋል። እውነት እጃችሁ ንጹህ ከሆነ መድኃኒዓለም ያውጣችኋል። ስለዚህ አሁንም እውነት ንጹህ ከሆነ ምን አስፈለገ? አርቲስቶች አንድ ላይ መደለት አንድ ላይ ተሰብሰባችሁ እኛ ልጃችን አይታሰርም ወርቅ የሆነው ልጃችን የሞተችውም ወርቅ የሆነች ልጅ ናት። የሞተችው እህታችንም ቀነኒ እውነት ወርቅ፣ ከወርቅም ወርቅ አልማዝ የሆነች እህታችንን አጥተናል። እውነት ለመናገር እና እንደዚህ መባል የለበትም ነበረ። እንደዚህ አይነት ዘመቻ ተከፍቶ እንግዲህ እንደዚህ አይነት ነገር እናድርግ ሳይሆን ሀቅ ካለ እችም እህታችሁ ናት፣ እሱም እህታችሁ ናት። በብሄር በሃይማኖት የምትከፋፈሉ አይደላችሁም። ሁለቱም ኦሮሞ ናቸው፣ አንድ ናቸው። ስለዚህ ስሙ ወንድማችን እሷም እህታችን ብላችሁ ለእውነት ብትቆሙ ደስ ይለኛል። እንደኔ እንደኔ ማለት ነው፣ እንጂ እሱ አይታሰርም። በአባገዳ ስርአት እንጨርሳለን። አባገዳም እኮ ስርአት ለሀቅ ነው የሚቆመው ብዬ አስባለሁኝ። ከቆመ እውነት ከሆነ እንጂ አለባብሷ ሸፋፍ ነው። ደግሞም ህግ አለ አይደለም እንዴ? በህግ ለምን አያልቅም? ይሄ በብሄር ከሆነ እኮ በአባገዳ ስርአት፣ በአማራ ስርአት፣ በኦሮሞ ስርአት፣ በምን ስርአት ከተባለ ወንጀል እየተባባሰ ይሄዳል። ይሄን በባህላዊ ሳይሆን በመንግስታዊ ፍትህ ነገሮች ይስተካከሉ ብዬ አስባለሁ። እንደኔ ማለት ነው እና እንግዲህ የፈራነው ነገር ሁሉ እየደረሰ ነው። ወዴት ወዴት እየሄደ እንደሆነ አናቅም። ብዙ ነገሮች አሉ። ፍትህ ለቀነኒ እንላለን። ፍትህ ለእንቋ ለአልማዟ እህታችን ቀነኒ